መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት አቅጣጫ መሠረት የሲቪል ሰርቪስ ማሻሻያ ደንቦችና አዋጆች ወጥተውለት መመሪያ ተዘጋጅተውለት የተጀመረ ሥራ መነሻውን አዲስ አበባ አድርጎ መዳረሻዎችን ወደ ክልሎች ማስፋት ጀምሯል። የመሶብ የአንድ ማዕከል አገልግሎት ወደ ተግባር ከገባባቸው ክልሎች የአማራ ክልል አንዱ ነው። በምርቃ ስነ ስርዓቱ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ብልጽግናን ከተመኘን አገልግሎት አሰጣጥ ላይ ለውጥ ማምጣት ያስፈልጋል ነው ያሉት። ብልጽግናን ከተመኘን ብልጽግናን ከሻት አገልግሎት አሰጣጥ ላይ ለውጥ ማምጣት የግድን። ምክንያቱም ሰው ስራውን ትቶ ነው ወደ አገልግሎት መስጫ ጣቢያዎች የሚመጣው። የራሱ ስራ አለው። ስራውን ትቶ ጊዜውን አባክኖ ትራንስፖርት አወጥቶ ትራንስፖርት ከሌለ ደግሞ በእግሩ ተጉዞ ነው የሚመጣው። አገልግሎት እነዚህን ማሻሻል የሚችል ስርዓት ነው። ወደ ህዝቡ መቅረብ አለበት። የመንግስት አገልግሎት በሲስተም የሚደገፈው ደግሞ ሌብነትን፣ ድርድርን እና ቅድም ያልናቸውን ማጭበርበሮችን ያ ሁሉ እኮ የወረቀት ስራ ስለሆነ ነው በቀላሉ ወደ ማጭበርበር እና ወደ ሌላ ነገር የሚኬደው። ከዚህ ነፃ መሆን ያስፈልገዋል። ህዝቡ አገልግሎቱን ከፈለገ የኃይል መቆራረጥ እንዳይኖር መሰረተ ልማቶችን መጠበቅ አለበት ብለው መንግስትም የሰው ኃይል የማበልጸግ ስራውን በሰፊ ይሰራል ሲሉ አንስተዋል። ምክትል ጠቅላይ ሚኒስትሩ ይህ አገልግሎት ምክንያት አልባ መሆን አለበት፣ ለዚህ ደግሞ አገልግሎቱን የሚመሩ መሀንዲሶች ያስፈልጋሉ፣ የሰው ኃይል ማፍራት ያስፈልጋል። ስለዚህ ህዝቡ አገልግሎቱን የሚፈልግ ከሆነ የአገልግሎት መሰረተ ልማቶችን መጠበቅ ያስፈልጋል፣ መንግስት ደግሞ መሐንዲሶችን ለማልማት እነሱን ለማብቃት የሚጠበቅበትን ስራ ይሰራል። የኢትዮጵያን የልማት ጉዞ የሚያፈጥኑ የኢትዮጵያን የማንሰራራት ዘመን የሚያበስሩ ዘርፈ ብዙ የልማት ስራዎች እያከናወንን እንገኛለን ብለው ባሕር ዳር ንጹህና ነፋሻማ ከተማ በመሆኗ ተወዳጅ አድርጓታል ያሉት ተመስገን ጥሩነ ነዋሪዎቿ የተሰሩ ልማቶችን ሊንከባከቡ ይገባልም ነው ያሉት። ባሕር ዳር ከዛሬ ዓመት በፊትና ዛሬ አንድ አደለችም። ማንም ሰው ቢመጣ የሚያናንቃ ከተማ አይደለችም። በጣም የምታምር ከአውሮፓ ከተሞች የምትስተካከል ናት። ነገር ግን የሰለጠነ ማህበረሰብ ደግሞ ያስፈልጋል። እንደ ሰለጠነ ማህበረሰብ እንደ ህዝቡ ስነ ልቦና ሆነን መገኘት ያስፈልገናል። ከምንም ነገር በላይ ደግሞ ሰላማችንን መጠበቅ ነው። የባህር ዳር ከተማ ህዝብ በዚህ ከሁሉም አካባቢዎች እውነት ለመናገር ቀዳሚውን ድርሻ የሚይዝ ህዝብ ነው። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በበኩላቸው በክልሉ በተቀመጠው አቅጣጫ መሰረት በባሕር ዳር፣ በጎንደርና በደሴ የአንድ ማዕከል የመሶብ አገልግሎት ተቋቁመው ወደ ተግባር ምዕራፍ መሻገራቸውን አንስተዋል። በክልላችን በአሁኑ ወቅት በሶስቱ ሪጂኦፖሊታን ከተሞች ማለትም በባሕር ዳር፣ ጎንደርና ደሴ እንደዚሁም ደግሞ ከነዚህ አካባቢዎች ተጠቅልሎ በልዩ ሁኔታ ወደ ክልላችን የሚመጣውን ደንበኛ ለማገልገል የሚያስችል በክልል ደረጃ የአንድ መሶብ አገልግሎት አቋቁመን እየሰራ እንገኛለን። መሶብ አንድ አገልግሎት ማዕከል ለመረቃ በቅቷል። በሚቀጥሉት ጊዜያት ደግሞ የጎንደርና የደሴ ከተማ አስተዳደር የአንድ ማዕከል አገልግሎት መስጫ ተቋማትን በዚሁ አቋዋን የምንመረቅ ይሆናል። ቀጥሎ ደግሞ በአምስቱ ሌሎች ቀሪ ሬጂዮፖሊታን ከተሞች ማለትም ደብረ ብርሃን፣ ኮምቦልቻ፣ ወልዲያ፣ ደብረ ታቦርና ደብረ ማርቆስ ይኸው ፕሮግራም ተያይዞ የሚከተል ይሆናል። የባህር ዳር መሶብ የአንድ ማዕከል አገልግሎት በአጭር ቀናት ውስጥ ተገንብቶ የተጠናቀቀ ሲሆን ማዕከሉ ሲነሱ የነበሩ ብልሹ አሰራሮችን ለመከላከል በሚያስችል የጥራት ደረጃ መሰራቱ ነው የተነሳው። በባህር ዳር መሶብ አንድ ማዕከል አገልግሎት 12 ውሃን ዛሬ ስለጨመረ ነው። 12 የከተማ አስተዳደሩ ተቋማት አገልግሎታቸውን ይዘው እንዲገቡ የተመረጡ ሲሆን 92 አገልግሎቶችን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 አገልግሎታቸውን እንዲሰጡ ይደረጋል። የመንግስትን አገልግሎት አሰጣጥ ይበልጥ ቀልጣፋ፣ ፍትሃዊና ተጠቃሚነት የሰፈነበት የማድረግ ጥረት ተጠናክሮ የሚቀጥል መሆኑንም አረጋግጠዋል።